እሴቱ ብዙ ትሩፋቱም ለሚሊዮኖች የሚደርስ ለመላው ኢትዮጵያ ጌጥ የሆነው የኢሬቻ በዓል ላይ ነው የምንገኘው። በዚህ በዓል ላይ እንግዲህ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር ዓለሙ ስሜን አግኝቻቻለሁ፣ ከሳቸው ጋር ደግሞ አጠር ያለ ቆይታ የምናደርግ ይሆናል። ዶክተር እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ በጣም ተውበው በባህላዊ ልብሶች አጊጠው እንዲሁም ደግሞ በአንድ ሰው ወደ ሬፈና ቦታ ሲመጣ ሊይዛቸው የሚገቡ ግብአቶችንም ይዘው መጥተዋል እና ከኃላፊነቱ በመለስ ደግሞ እንደ አንድ የባህሉ ተሳታፊ ርቻ እንዴት ይገልጹታል ከሚለውን ጀምር። እንግዲህ ዛሬ እኔ ያለሁት እንደ ሚኒስትር ሳይሆን እንደ ዓለሙ ስሜ እንደ ዜጋ ነው። አንድ ባህሉን እንደሚወድ ባህሉን እንደሚያከብር ዜጋ ነው እዚህ የሚገኘው። ሬቻው በየአመቱ በዚህ ጊዜ የሚከበረው የክረምቱን ጨለማ ያሳለፈን አምላክ ለወደፊቱ ደግሞ በተስፋ ያሰብነውን ያሳካል ብለን የምንጠብቀው አምላክ ፈጣሪያችንን ለማመስገንና ለወደፊቱ ለመለመን ነው። ይሄ ወቅት እንግዲህ ኦሮሞ ፍልስፍና እንዴት እንደመረጠው የሚገርም ሊሆን ይችላል። ዛሬ ሳምንት ከሳምንት በፊት ዝናቦች ነበሩ። አሁን ዛሬ ሶስቱንም ቀን እንግዲህ ከአርብ ጀምሮ ነው ይሄ በዓል እየተከበረ ያለው። ከአርብ ጀምሮ አርብና ትናንት ሆረ ፍንፍኔ በአዲስ አበባ አካባቢ ሲከበር ነበር። ዛሬ ትናንትናና ዛሬ ትናንት ከሰዓትና ዛሬ ደግሞ ቢሾፍቱ እንዲህ ደምቃ አምራ ይህም በዓል እያከበረች ነው ያለችው በዚህ ሁሉ ጊዜ ፈካ ያለ የአየር ንብረት የምናይበት ነው እና የኦሮሞ ፍልስፍና አንዳንዴ የሚገርም ነው ማለት ነው እና በዚህ ምክንያት ነው እኔም ፈጣሬል ለማመስገን የቀሪው ለቀሪው ደግሞ ጥሩ ምኞት ለሀገራችንም፣ ለሕዝባችንም ያሰብነው የምንሳካበት ወደ ብልጽግና ጉዞ የምናደርገው። ጉዞ የተሳካ እንዲሆን ፈጣሪን ለማመስገን ነው እንደ አንድ ግለሰብ እዚህ የተገኙት። ኢሬቻ ከዚህ ከምስጋናና ከፈጣሪ መማለድ በተጨማሪ እሴቱ ለሀገር ግንባታ እጅግ በጣም የሚጠቅም እሴት ነው። በእኔ እምነት ኢትዮጵያን ዛሬ የደረሰችበት ያደረሱት የተለያየ ብዝሃነት እያለ የተለያየ ቋንቋ እያለ፣ ብዙ የሚያከፋፍሉ የሚያጨቃጭቁ ነገሮች እያለ ኢትዮጵያን የምታክል ታላቅ ሀገር አጋምዶ ለዚህ ያደረሰው እንደዚህ አይነት የአብሮነት፣ የአንድነት፣ የይቅርታ፣ የፍቅር ባህሎቻችን ይመስሉኛል።